ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ሥልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። ማቴዎስ ወንጌል ምዕራፍ 28 ከቁጥር 18 እስከ ቁጥር 20። ተመልካቾቼ ሰላም ለእናንተ ይሁን። በክርስቶስ ኢየሱስም ሰላም ላችኋለሁ። እንደሚታወቀው በተለያዩ ጊዜያት የተለያዩ ክፍሎችን እያየን የመጣ ነው። ክርስቶስ ኢየሱስ ከመወለዱ ጊዜ ጀምሮ መከራ እስከተቀበለበት ጊዜ ድረስ አይተን፣ ኢየሱስ ክርስቶስ መከራን ተቀበለ። የተቀበለውን መከራ በመዝሙር 22 ላይ፣ ኢሳያስ 53 ላይ እያየን መጥተናል። መከራ ተቀብሎ እዛ ጋር አላቆመም። ለምንድነው መከራ የተቀበለው? የእግዚአብሔር ፈቃድ በእጁ እንዲከናወን ብለን። የእግዚአብሔር ፈቃድ ምንድን ነው? በተለያዩ ጊዜያት የተለያዩ ክፍሎችን አይተናል። እንደገና ደግሞ ኢየሱስ ክርስቶስ ለምንድነው መከራ የተቀበለው? በአላማ በግብና በምክንያት ስለሆነ ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ ተብሎ እንደተጻፈ ኢየሱስ ክርስቶስ መከራ የተቀበለው መታዘዝን እንዲማር ነው ያ መታዘዝ ደግሞ ፊልጵስዩስ 2:8 ላይ ለሞት ይኸውም የመስቀል ሞት እንኳን የታዘዘ ሆነ። ወዳጆቼ ስንሰብከው ቀላል ነው፣ ስንኖረው ከባድ ነው። እና ክርስቶስ ኢየሱስ መከራ የተቀበለው መታዘዝን እንዲማር ነው ለሁለት ዓላማ። እሱ ብቻ አይደለም፣ እንደገና ደግሞ እኛን በሚመለከት ለሚታዘዙለት የዘላለም መዳን ምክንያት ሆነላቸው ተብለን ለምን ለምንድን ነው የምንታዘዘው ለእውነት መታዘዝ እንዳለብን ለወንጌል መታዘዝ እንዳለብን አይተን ባለፉት ክፍሎች ጨርሰናል ዛሬ ደግሞ ኢየሱስ ክርስቶስ መከራ ተቀብሎ አልቆመም ኢየሱስ ክርስቶስ ተሰቀለ ምናልባትም አሁን በፊታችን የፋሲካ በዓል ነው። የፋሲካ በዓል እንደምታውቁት ዘፀአት 12 ላይ የሚጀምር ታሪክ ነው። ፓስኦቨር፣ ወይም አልፎ መሄድ የሚል ትምህርት አለው እና እስራኤላውያን በግብፃውያን በእያንዳንዳቸው ቤት የሞት መልአክ እንዴት እንደሚገባና የበኩር ልጆቻቸው እንዴት እንደገደለ እስራኤላውያን ቤት ለቅሶ ያልነበረ ልጆቻቸው ያልሞቱት የበግ ደም አርደው በእያንዳንዳቸው የቤት ጉበን እንደቀቡ ምልክት እንደሆነ። ከዛ በመነሳት የፋሲካ በዓል ከፊታችን አለና አርብ ስቅለት ነው፣ ቅዳሜና እሁድ ደግሞ በዓሉ ነው ማለት ነውና፣ ስቅለትና መስቀልን ዛሬ እናያለን። ኢየሱስ ክርስቶስ ተሰቀለ። ዮሐንስ 19 ቁጥር 17 ላይ እንዲህ ይላል፣ ኢየሱስንም ይዘው ወሰዱት፣ መስቀሉንም ተሸክሞ በዕብራይስጥ ጎልጎታ ወደ ተባለው የራስ ቅል ስፍራ ወደሚሉት ወጣ። መስቀሉ ለምን እንደተሸከመ እናየዋለን። በዚያም ሰቀሉት ይላል። ከእርሱም ጋር ሌሎች ሁለት፣ አንዱን በዚህ አንዱን በዚያ ኢየሱስን በመካከላቸው ሰቀሉ ይላል። ለምንድን ነው ኢየሱስ የተሰቀለው? እዚህ ላይ ለምን እንደተሰቀለ በደንብ አያብራራውም። እንደምታውቁት ይሄ የስቅላቱ የመከራው የሞቱ የትንሳኤው የመታየቱ አራቱ ወንጌላት ወደ መጨረሻዎቹ ምዕራፎች አካባቢ ነው የምታገኙት። ግን ለምን እንደተሰቀለ የተለያዩ ምክንያቶችን እናያለን። አንደኛው ዮሐንስ ምዕራፍ 3 14 እና 15 16 እና 17 እኛ ብዙ ጊዜ ዮሐንስ 3 16 ነው ልጆች ሳይቀሩ ሸምድደው የሚናገሩት እና ምንድን ነው የምንለው ብዙ ጊዜ በእርሱ የሚያምን የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል የሚለውን ክፍል ነው የምናየው። እሱ 16 እና 17 ላይ፣ 14 እና 15 ግን ለምን እንደተሰቀለ፣ እዚህ ጋ እግዚአብሔር ልጁን እንዴት እንደሰጠ ለምን እንደሰጠ ነው የምናየው። ቁጥር 14 እና 15 ግን እንዲህ ይላል፣ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሰቀል ይገባዋል ነው የሚለው። እንዳይጠፋ አለምን እንዲወዷል አይደለም የሚለው ልድገመው። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ። ለምንድነው ሙሴ በምድረ በዳ እባብን የሰቀለው? የሚገርመው ስለ እባብ ሲነሳ ከምድር እንስሳት እንዴት የተለየ እንደሆነ ዘፍጥረት ሶስት ላይ ለዓለም ውድቀት የመጀመሪያው እባብ እንደሆነ አይተናል። እግዚአብሔር አዳምና ሔዋንን ትዕዛዝ ሰጣቸው። ብዙዎቻችን እንደምናቀው ብዙ ጊዜ እንደምንለው ወደፊትም እንደምንለው ይሄንን ብሉ፣ ይሄንን አትብሉ፣ ይሄንን በበላችሁ ቀን ሞትን ትሞታላችሁ ብሎ እግዚአብሔር ግልጽ የሆነ ቋንቋ ተናገራቸው። ሁለተኛው ሰባኪ መጣ። አይ አይደለም ብሎ እባብ ደግሞ ያለውን አይታችኋል ከዛ ሴቲቱ በላች ለአዳምማ በላችሁ ከዛ በኋላ እግዚአብሔር ጠየቀ ራቁታቸውን ስለነበሩ ፈሩ ተሸሸጉ እግዚአብሔር አየና አዳም ወዴት ነው ወዴት ነው አለው አንተ የሰጣይን ሴት በውኑ አትብላ ካልኩ በላህን አለው እግዚአብሔር አዎ አይደለም ያለው በቀጥታ ሔዋን እንዳሳተችው ተናገረ ሔዋንንም ጠየቀ እባቡ እንዳሳታት ተናገረች ይሄ እባብ ለአዳምና ለሔዋን ብቻ አይደለም፣ ለዓለም ሕዝብ ውድቀት የሆነው እባብ። በሙሴ ዘመን ብዙ ሰዎች በእባብ ተነደፉ ይላል። እነዛ የተነደፉ ሰዎች እባቡን ሲያዩ እንዲድኑ። የሚገርም የሚገርም ምሳሌ ነው። የተሰቀለውን ነሐስ ሲያዩ እንዲድኑ። እግዚአብሔር ሙሴን እንዲህ አለው፣ በዓላማ ላይ የነሐስ እባብ ሰርተ ስቀል። ያንን ያዩ ሰዎች፣ የተነደፉ ሰዎች እሱን ሲያዩ ይድናሉ አለው። የእግዚአብሔር አሰራር ወዳጆቼ፣ ዛሬ አንድ መልእክት አለኝ። እነዚህ ሰዎች ያዩትና የዳኑት የናስ እባብ ነው። አርቴፊሻል ነው፣ ግን ምሳሌ ነው። እሱን አይተው ከዳኑ፣ እኔና እናንተ ደግሞ የተሰቀለውን ኢየሱስ ክርስቶስን ስናይ እንድናለን። ትልቁ መልእክት እሱ ጋር ነው ያለው፣ ወዳጆቼ ማቴዎስ 26 27፣ ማርቆስ የመጨረሻው ሉቃስ የመጨረሻው ዮሐንስ የመጨረሻው ምዕራፍ ላይ ስታዩ ትዕይንት አደለም። እዛ ጋ ያለው ክርስቶስ ኢየሱስ የተቀበለው መከራ ትዕይንት አደለም፣ ከትዕይንት ያለፈ ነው። ብዙ ገጸ ባህሪያቶች እንደተካፈሉ ታውቃላችሁ እዛ። ስለዚህ ምን ይላል ሙሴ በምድረ በዳ ነው የሚለው እባብ እንደሰቀለ እንዲሁ በኢየሱስ ክርስቶስ የሚያምኑ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፉ የሰው ልጅ ይሰቀል ዘንድ ይገባዋል። ኢየሱስ ክርስቶስ ለምን ተሰቀለ? በእርሱ የሚያምኑ የዘላለም ሕይወት እንዲኖራቸው ኢየሱስ ክርስቶስ ተሰቀለ። ክብር ለኢየሱስ ይሁ። ሌላኛው ሁለተኛው ኢየሱስ ክርስቶስ ለምን ተሰቀለ? ገላትያ 3 13 ላይ እንዲህ ይላል በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና፣ ክርስቶስ ስለኛ እርግማን ሆኖ ከህግ እርግማን ዋጀን። ኢየሱስ ክርስቶስ ለምን ተሰቀለ? በህግ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና፣ ያ የተጻፈው ትንቢት እንዲፈጸም ነው። ስለ ኢየሱስ ክርስቶስ ሞትና ትንሣኤ ወደ ሀያ ሁለት የሚሆኑ ትንቢቶች ተፈጽመዋል። ለዚህ ነው ህግን ፈጸመ ማለት ትንቢቶችን ፈጸመ ማለት ነው። ለምሳሌ አንዱ በኋላ እናየዋለን። መስዋዕት ተፈጽመዋል። የመስዋዕቱ ህግ ተፈጽመዋል። ስለዚህ ኢየሱስ ክርስቶስ ለምንድን ነው የሞተው? በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏል እና ክርስቶስ ስለ እኛ እርግማን ሆኖ ኃጢአት አላደረገም እንደምታውቁት ነገር ግን ስለ እኛ እርግማን ሆኖ ኢየሱስ ክርስቶስ ከህግ እርግማን ሊዋጀን ተሰቀለ። ወዳጄ በክርስቶስ ኢየሱስ አምነህ ከዳንክ ከህግ እርግማን ተዋጅተሃል። ታሪካዊ ዳህራውን ስታዩት እስራኤላውያን የመጀመሪያው የእግዚአብሔርን ህግ በሙሴ አማካኝነት የተቀበሉት እስራኤላውያን ሰው በጥፋቱ የሞት ፍርድ ከተፈጸመበት በኋላ እሬሳውን ለማስጠንቀቂያ ከዛፍ ላይ ይሰቅሉና ሳያድር ፀሐይ ሳይገባ አውርደው ይቀብሩት ነበር። ይሄ የእስራኤላውያን ህግ ነው። የእግዚአብሔርን ህግ በሙሳ አማካኝነት የተቀበሉት እስራኤላውያን ሰው በጥፋቱ የሞት ፍርድ ከተፈጸመበት በኋላ እሬሳውን ለማስጠንቀቂያ ከዛፍ ላይ ይሰቅሉትና ሳያድር ፀሐይ ሳይገባ ያወርዱት ነበር። ሌላኛው ምሳሌ ሮማውያን ናቸው። በብዙ ስቃይ እንዲሞት የተፈረደበትን ሰው በተለይም ደግሞ አመፀኛን ይሰቅሉ ነበረ። ከዚህ የተነሳ ነው በኢየሱስ ክርስቶስ ላይ ስቅላት የተፈረደበት። በጣም የሚገርመው ዛሬ በደንብ እንድናየው የምፈልገው ስለ ስቅለት መስቀያና ስቅለት ይለያያሉ ወዳጆች። መስቀያው መስቀል ይባላል፣ ሰው የሚሰቀልበት በኢየሱስ ክርስቶስ ዘመን አራት የመስቀል አይነቶች እንደነበሩ ኢየሱስ ክርስቶስ የተሰቀለው መስቀል በሚመስለው እንደነበረ ይታወቃል። የሚገርመው ሰው በስቅላት ሲሞት የሚፈጸሙ ነገሮች ህጎች አሉ። መሰቀሉ አይደለም የሚገርመው ሲሰቀል የሚደረጉ የሚፈጸሙ ህጎች አሉ። ኢየሱስ ክርስቶስ ህግን ፈጸመ ሲባል ትንቢቶችን ፈጸመ ሲባል እያንዳንዷን ነገር በዝርዝር ፈጽሟል። ዘጠኝ ነገሮች ይደረጋሉ አንድ ሰው ሲሰቀል። የመጀመሪያው ከመሰቀሉ በፊት ይገረፋል። ዘዳግም 25 ከ1 እስከ 3 ሁለተኛ ቆርንጦስ 11 24 ማቴዎስ 27 26 ለዚህ ነው ኢየሱስ ክርስቶስ ከመሰቀሉ በፊት የተገረፈው። ስለዚህ የመጀመሪያው ይገረፋል ከመሰቀሉ በፊት ሁለተኛው ህግ መስቀሉን የመስቀሉን ግንድ ተሸክሞ ከከተማ ውጭ ወዳለው መስቀያ ቦታ ይወሰዳል። ለዚህ ነው ኢየሱስ ክርስቶስን መስቀል አሸክመው የወሰዱት። ሶስተኛው ህግ በምሳሌ 31 6 የተጻፈውን በማሰብ በኢየሩሳሌም የነበሩ ሴቶች ማህበር አላቸው። የስቃይ ማደንዘዣ መጠጥ ለሚሰቀሉ ይሰጣሉ። ሶስተኛው ህግ እሱ ነው። ለዚህ ነው ኢየሱስ ክርስቶስን ኮምጣጤ ያቀረቡለት። አራተኛው በሚሰቀል ሰው ላይ የሚደረገው ነገር በመስቀል ላይ በምስማር ይቸነከራል፣ በገመድ ይታሰራል። ዮሐንስ 25 ኢየሱስ ክርስቶስ በመስቀል ላይ የተቸነከረው ለዚህ ነው። አምስተኛው ከበደለኛው ራስ በላይ የሟቹ ወንጀል ተልጽፎ ይለጠፋል። የተሰቀለው ሰው በዚህ ምክንያት ነው ተብሎ ከላይ አናቱ ላይ ተጽፎ ይለጠፋል። ዮሐንስ 19:19 በኢየሱስ ክርስቶስ አናት ላይ የተጻፈው ለዚህ ነው። ስድስተኛው የሚፈጸመው የተሰቀለው ልብስ ወታደሮች እንዲካፈሉት ይደረጋል። ዮሐንስ 19:23 ላይ በቀሚሱ ላይ እጣ ተጣጣሉ ይላል። ሰባተኛው የተሰቀለው ሰው የሚሞተው ደሙን በማፍሰስ ሳይሆን በልብ ድካም ነው። የሚሰቀለው ሰው የሚሞተው በሁለተኛው ወይም በሶስተኛው ቀን ነው። ማርቆስ 154 ላይ ዘጠነኛው፣ ቶሎ እንዲሞት ሲፈልጉ ግን እግሮቹን ይሰብራሉ። እግር የሚሰበረው መስቀል ላይ ቶሎ እንዲሞት ሲሰብር ነው። ስቃይ ነው ወዳጆቼ። ነገር ግን ቶሎ እንዲሞት ሲፈለግ እግሮቹን ይሰብሩ ነበር። ዮሐንስ 19 31 እስከ 12 ኢየሱስ ግን ከጎኑ ወጉት እንጂ ሞቶ ስለነበረ እግሩን ምን አላሉትም አልሰበሩትም። እነዚህ ዘጠኙ በኢየሱስ ክርስቶስ ስቅላት ላይ ተፈጽመዋል። ስለዚህ የክርስቶስ ኢየሱስ መስቀል ትርጉሙ የመዳን ቃል ነው፣ የወንጌል ቃል ነው፣ የማስታረቅ ቃል ነው፣ የህይወት ቃል ነው፣ የቅድስና ቃል ነው የተስፋ ቃል ነው። ኢየሱስ ክርስቶስ ተናገራቸው የተባሉት ሰባቱ በመስቀል ላይ የተሰቀሉት ስቅላቴ ነው። ኢየሱስ ክርስቶስ ለምን ተሰቀለ? በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏል እና ያን የተጻፈውን ትንቢት ለመፈጸም ክርስቶስ ኢየሱስ ከሕግ እርግማን ሊዋጀን ተሰቀለ። ሁለተኛው ኢየሱስ ክርስቶስ ለምን ተሰቀለ? የአዲስ ኪዳን መሥዋዕት እንዲሆን የብሉይ ኪዳን መስዋዕት እንደምታውቁት የእንስሶች መስዋዕት ነው የአዲስ ኪዳን መስዋዕት ደግሞ ኢየሱስ ክርስቶስ ነው የዓለምን ኃጢአት የሚያስተሰርይ የእግዚአብሔር በግ ይለዋል ሶስት በጣም ወሳኝ ምክንያቶች አሉ ኢየሱስ ክርስቶስ መስዋዕት የሆነበት መስዋዕት ምንድን ነው እሱን እናየዋለን ከትርጉም ጀምሮ የፍየሎችና የበጎች ደም የሰውን ህሊና ስለማያነፃ ነው ኢየሱስ ክርስቶስ የኢየሱስ ክርስቶስ ደም ግን ምን ያደርጋል? ከኃጢአት ሁሉ ያነጻል። ክብር ለኢየሱስ ይሁን። ሌላው የፊተኛው ኪዳን እንኳን ያለ ደም ስላልተመረቀና ይልቁንም አዲሱና ሰማያዊ ኪዳን በክርስቶስ ደም መንጻት ስለነበረበት ነው። ሀያ 9፣ 23 ላይ ታገኙታላችሁ። የፊተኛው ኪዳን በፍየሎችና በበጎች ደም ነው የተመረቀው፣ ብሉይ ኪዳን። አዲስ ኪዳን ደግሞ የተመረቀው በኢየሱስ ክርስቶስ ደም ነው። ሌላው ኢየሱስ ክርስቶስ ለምን መስዋዕት ሆነ? የብሉይ ኪዳን መስዋዕት፣ የአዲስ ኪዳን መስዋዕት የክርስቶስ ኢየሱስ ምሳሌና ጥላ ነበረ እንጂ ዋና ስላልነበረ ነው። ፈጠን ፈጠን ብዬ መስዋዕት ማለት ታዲያ ምንድን ነው? ኢየሱስ ክርስቶስ ለምን እንደተሰዋ አየን። መስዋዕት ማለት ሰው ለአምላኩ አንዳች ነገር ሲሰጥ ሲያቃጥል፣ ያ ነገር መስዋዕት ወይም ቁርባን ይባላል። የኢየሩሳሌም ቤተ መቅደስ በሮማውያን እጅ እስከፈረሰበት ጊዜ ድረስ መስዋዕት ይሰዋ ነበር፣ እስከ ሰባ ዓመተ ምሕረት ድረስ። የሚያሳየው ምንድን ነው? መስዋዕት በእግዚአብሔር ፊት ተቀባይነት ማግኘትንና ግንኙነትን ማጠናከር ማሳየት፣ የሰጪውን እምነት፣ ምስጋና፣ ፍቅር መግለጥ ማሳየት ነበር። የአቅራቢውን የንሳ የበደል ካሳ ማሳወቅ ነው፣ መስዋዕት የሚያሳይ ሌላው በእግዚአብሔር ፊት መጽደቅን ያሳይ ነበር። በእግዚአብሔር ፊት ምሕረት ማግኘትን ያመለክት ነበር። በእግዚአብሔር ፊት መስዋዕት ያቀረቡ ሰዎች የመጀመሪያው አቤል ነው። ሁለተኛው አብርሃም ነው። ሦስተኛው ያዕቆብ ነው። ከነሱ በኋላ ግን በእነ ሙሴ ዘመን መስዋዕት የሚያቀርቡት ካህናቶች ብቻ ሆኑ ማለት ነው። የመስዋዕቱ አይነት ምን ምንድን ነው? በብሎ ይክዳል። ከስጋ ይቀርብ ነበር ከንጹህ እንስሳ። ይሄ የሚያሳየው አሁን መስዋዕቱን ለመተንተን ሳይሆን ኢየሱስ ክርስቶስ እንዴት በመስዋዕቱ ጊዜ የተፈጸመውን ለማሳየት ነው። ከንጹህ እንስሳ፣ ከንጹህ ወፍ፣ ከእህል የስንዴ ዱቄት ጨው የተጨመረበት፣ ከመጠጥ ከዘይት ተወቅጦ የተጠለለ ወይራ ዘይት መስዋዕት ይደረግ ነበር። ይሄ የመስዋዕቱ አይነት ነው። የመስዋዕቱ ይዘት ምን አይነት ነው ያየነው የመስዋዕት አይነት ነው የመስዋዕቱ ይዘት ምን አይነት ነው የሚቃጠል መስዋዕት ዘሌዋውያን አንድ አስራ ሰባት ይሄ የሚቃጠል መስዋዕት የሚታረደው እንስሳ ሙሉ በሙሉ በመሰዊያ ላይ ይቃጠላል አንድ ዕቃ ሳይተርፍ አንድ ብልት አንድ አካል ሳይተርፍ ሙሉ ለሙሉ ይሄ የሚቃጠል መስዋዕት ሁለተኛው የእህል ቁርባን መስዋዕት ነው ይሄ የእህል ቁርባን መስዋዕት የላመ ዱቄት የወይራ ዘይትና እጣን ጨው የተጨመረበትና በእሳት የሚቃጠል መስዋዕት እሱ አንዱ መስዋዕት ነው። ሌላኛው የደህንነት መስዋዕት ነው። ከታረደው እንስሳ ከፊሉ ተወስዶ በመሰዌ ላይ ሲቃጠል፣ ከፊሉ ግን ካህናቶቹ ይበሉታል። ለምን እንደሚበሉት እሱን እናያለን። ለሰራው ኃጢአት የሚያቀርበው መስዋዕት ነው። ሁለት ሶስተኛው የኃጢአት መስዋዕት ነው። ማናቸውም ሰው ሳያውቅ ለሰራው ኃጢአት የሚያቀርበው መስዋዕት የኃጢአት መስዋዕት ይባላል። የሚቃጠል መስዋዕት፣ የእህል ቁርባን መስዋዕት፣ የደህንነት መስዋዕት፣ የኃጢአት መስዋዕት፣ ሌላኛው የበደል መስዋዕት ነው። የበደል መስዋዕት ማለት ማናቸውም ሰው ኃጢአት ቢሰራ እግዚአብሔርም አትስሩ ካላቸው አንዲቱን ትእዛዝ ቢተላለፍ ባያውቅ በደለኛ ነው። ስለዚህ ምን ያደርጋል? የበደል መስዋዕት ያቀርባል። ሌላውና የመጨረሻው የጽድቅ መስዋዕት ነው። የጽድቅን መስዋዕት ሰው በእግዚአብሔርም ታመኑ ህግን ለመፈጸም መቻልን ያሳያል። የጽድቅ መስዋዕት ማለት ሌላኛው የምናየው እስካሁን ያየነው የመስዋዕቱን ይዘት ነው። መስዋዕቱ የሚቀርብበት ጊዜ መቼ ነው? ሰዓቱ ዘወትር ነው። የሚያቀርቡት በየሳምንቱ በሰንበት ቀን ያቀርቡ ነበር። ወር በገባ በመጀመሪያው ቀን ያቀርቡ ነበር። በዓመት አንድ ጊዜ በሰባተኛው ወር በአስረኛው ቀን ያቀርቡ ነበር። በጣም የሚገርመው የመስዋዕቱ አዘገጃጀት ነው። መስዋዕት ማለት ምን ማለት ነው? ምንን ያመለክታል? የመስዋዕቱ አይነት ምንድን ነው? የመስዋዕቱ ይዘት? ወዳጆቼ ይሄ ሁሉ ስርዓት አለው። ይሄ ሁሉ ስርዓት በኢየሱስ ክርስቶስ ላይ ተከናውኗል። በየሳምንቱ በሰንበት ቀን፣ ወር በገባ በመጀመሪያው ቀን፣ የመስዋዕቱ አዘጋጃጀት ከምን ከምንድን ነው የሚዘጋጀው? ከጨው ማርቆ 9:49 ላይ እንዲላል መስዋዕት በጨው እንደሚቀመም ሰውም በመከራ ይቀመማል ይላል። አይገርምም? ለምንድን ነው መከራ የምንቀበለው? አንዱ ባለፈው አይተነዋል። ከሚቀበ ከምንቀበለው መከራ መታዘዝን እንድንማር ነው። ሌላኛው መስዋዕት እንድንሆን። በአዲስ ኪዳን መስዋዕት ማነው ስትሉ ከኛ አንጻር ኢየሱስ ነው። ልክ ነው። ከእኛ አንጻር ደግሞ እኛንን ሰውነታችሁን ያውና ቅዱስ መስዋዕት አድርጋችሁ አቅርቡ ሲል ቅዱስ መስዋዕት ማለት ምን ማለት ነው? ይሄ ነው። በጨው የሚቀመም መስዋዕት እና መስዋዕት በጨው እንደሚቀመም ሰውም በመከራ ይቀመማል ይላል። ለዚህ ነው የምንቀመመው። ወዳጄ፣ ሌላው በዘይት ነው። የመስዋዕቱ አቀራረብ ስነስርዓት ምን ይመስላል? የመስዋዕቱን ይዘት አየን። መስዋዕቱ የሚቀርብበትን ጊዜ አየን። የመስዋዕቱን አዘገጃጀት አየን። የመስዋዕቱ አቀራረብ ስነ ስርዓት አለው። የመጀመሪያው እንስሳው ንጹህ፣ እንከን ጉድለት የሌለበት መሆን ነበረበት። አይነ ስውር፣ አንካሳ መስዋዕት አይቀርብም ነበር። ይሄ የሚያሳየው የኢየሱስ ክርስቶስን ንጽህና ነው። አንደኛ ጴጥሮስ 1 ከ18 ከ19 እንዲህ ይላል፣ በሚያልፍ ነገር በብር ወይም በወርቅ ሳይሆን እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደ ተዋጃችሁ ታውቃላችሁ ይላል። እኔና እናንተ በአዲስ ኪዳን የተዋጀ ነው። በሚያልፍ ነገር በብር ወይም በወርቅ ሳይሆን እድፍ እንደሌለው ክርስቶስ ኢየሱስ ንጹህ ነው የምንለው አንዱ እዚህ ጋር ነው እድፍ እንደሌለው የለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። ስለዚህ የመጀመሪያው የመስዋዕቱ አቀራረብ ስነስርዓት ስርዓት እንስሳው ንጹህ መሆን ነበረበት። ኢየሱስ ክርስቶስ ንጹህ ነው። ሁለተኛው አቅራቢው፣ ሰው እንስሳውን የሚያቀርበው ሰው እጁን በእንስሳው ራስ ላይ ይጭናል። በግሚውን፣ ፍየልሚውን መስዋዕቱ ላይ እዚያ መስዋዕት ላይ ራሱ ላይ እጁን ይጭናል። ምን ማለት ነው? በምሳሌነት ራሱን ከእንስሳው ጋር አንድ ማድረጉና ኃጢአቱን ያሸክመዋል። የሰውየው በደል ወደ ፍየሉ፣ የሰውየው በደል ወደ እንስሳው ተላለፈለት ማለት ነው። የሚገርም ምሳሌ ነው። ኢየሱስ ክርስቶስ የኔና የእናንተን ኃጢአት ተሸከመ። ሶስተኛው አቅራቢው እጁን እንስሳው አናት ላይ መጫን ብቻ አይደለም። አቅራቢው ያርደዋል፣ ካህኑ ያርደዋል። ለምንድን ነው የሚታረደው ሲባል ያለ ደም ስርየት ስለሌለ በየትኛውም መንገድ ባለፈው ዕብራ ላይ ተነጋግረናል። ያለ ደም ስርየት የለም። አቅራቢው ያርደዋል። ያለ ደም ስርየት ስለሌለና የኃጢአት ደሞዝ ሞት ስለሆነ የሚታረደው ለዚህ ነው። ብርሃን 927 ላይ አራተኛው ያቀራረብ ስነ ስርዓት ካህኑ የመስዋዕቱን ደም በእግዚአብሔር ፊት ያቀርባል። ዘሌውያን አንድ አምስት ምንድን ይህ የሚያሳየው? ኢየሱስ ክርስቶስ የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎች በተለያየ ደም አይደለም ይላል። ካህኑ የመስዋዕቱን ደም በእግዚአብሔር ፊት ያቀርባል። ኢየሱስ ክርስቶስ የገዛ ደሙን አቀረበ። አምስተኛው ካህኑ እንደ መስዋዕቱ አይነት፣ ቅድም እንዳልነው የሚቃጠል መስዋዕት ነው፣ የእህል ቁርባን ነው፣ የደህንነት መስዋዕት ነው፣ የኃጢአት መስዋዕት ነው። እንደ መስዋዕቱ አይነት ከብልቱና ከክፍሉ ያቃጥለዋል። ዘፍጥረ 8 21 ላይ ዕብራውያን 13 11 ሚስጥሩ ሊቀ ካህናት ስለ ኃጢአት ወደ ቅድስት የእንስሶች እንደም ያቀርባልና ስጋቸው ግን ከፈሰፈር ውጭ ምን ይላል? ይቃጠላል። ኢየሱስ ክርስቶስ ከሰፈር ውጭ ነው የተሰቀለው። ሌላኛው ስድስተኛው ካህኑና መመኑ አንዳንድ ጊዜ ያልተቃጠለውን በመሰዊያው አጠገብ ይበላሉ። ይሄ ምስጢሩ ምንድነው? አንደኛ ቆሮንቶስ 10 16 ላይ የምንባረከ የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? ይላ ይው የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰው ስንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን? ይላ። ስለዚህ በመሰዊያ አጠገብ የሚበሉት ይህንን ህብረት የሚያሳይ ነው። ሰባተኛው አዛዜል ወይም የሚለቀቅ ፍየል ይባላል። ከሆነ በተዘጋጀው ሰው እጅ የህዝቡን ሁሉ ኃጢአት ተሸክሞ ይነዳና ይለቀቃል። ዘሌዋን 16 ከአንድ እስከ 30 ዮሐንስ 19 ላይ 17 ላይ ኢየሱስንም ይዘው ወሰዱት መስቀሉንም ተሸክሞ በብራይስጥ ጎልጎታ ወደ ተባለ ራስ ቅል ስፍራ ወደሚሉት ወጣ ይላል። ይሄ ምን ያደርጋል? የህዝቡን ኃጢአት ተሸክሞ እንደሚለቀቀው ፍየል ማለት ነው። ብሉይ ኪዳን የአዲስ ኪዳን ጥላ ስለሆነ የአዲስ ኪዳን መስዋዕት ከመስዋዕት ይልቅ መታዘዝና ማድመጥን የሚል ያየነው ባለፈው፣ ይሄ ነው። የመስዋዕታችሁ ብዛት ለእኔም ምን ያደርግልኛል እንዳለ አንደኛው መታዘዝ ነው። ወዳጆች የአዲስ ኪዳን መስዋዕት እኛን በተመለከተ እስካሁን ያየነው የኢየሱስ ክርስቶስን መስዋዕትነት ነው። የእኛስ መስዋዕት ምን ይመስላል ካላችሁ መንፈሳዊ ነው። አንደኛ ጴጥሮስ ሁለት ላይ ሰውነታችን ነው። ሮሜ 12 አንድ ላይ ሕይወታችን ነፍሳችን ነው። ሁለተኛ ጢሞቴዎስ ላይ ሌላው ምስጋናችን ነው። ዕብራውያን 13 ላይ ምስጋና መስዋዕት ነው። ሌላ በጎ ነገር ማድረግ አንዱ መንፈሳዊ ስጦታ ነው። ዕብራውያን 13 ላይ መባ ነው። ይቅርታ ማድረግና ንስሐ መግባት የአዲስ ኪዳን መስዋዕት ነው። ይቅርታ ማድረግ የመጨረሻው ለተነጋገር ነው። ኢየሱስ ክርስቶስ የአዲስ ኪዳን መስዋዕት ነው። ኢየሱስ ክርስቶስ ለምን ተሰቀለ? ወዳጆቼ በእንጨት ላይ የሚሰቀል የተረገመ ነው ተብሎ እንደተጻፈ ከሕግ እርግማን ሊዋጀን የእኛ ድርሻ ምንድን ነው ካላችሁኝ፣ ወዳጆቼ በተሰቀለው በኢየሱስ ክርስቶስ ማመን። ለዚህ ነው ብዙ ጊዜ ንስሐ ሰዎች ሲገቡ ለእኔ እንደተሞተ ክርስቶስ ኢየሱስ እኔን ሰው ሊያደርግ ሰው እንደሆነ እንዳገለገለ መከራ እንደተቀበለ እንደ ሞተና እንደተቀበረ። ምክንያቱም ኢየሱስ ክርስቶስ ለምን ሞተ የሚለውን እናየዋል። አሁን ለምን ተሰቀለ ነው፣ መስዋዕት ሊሆን ያለ ደም ስርየት ስለሌለ። በሚቀጥሉት እግዚአብሔር ቢፈቅድና ብንኖር ኢየሱስ ክርስቶስ ከተሰቀለ በኋላ ሞተ፣ ከሞተ በኋላ ደሙን አፈሰሱት ለምን ሞተ፣ የኢየሱስ ክርስቶስ ደም የሚለውን እናያለን። አጭር ጸሎት እንጸልያለን። የእስራኤል ቅዱስ እግዚአብሔር የህይወት ቃል ስለሰማን እናመሰግንሃለን። በነገር ሁሉ ስለረዳኸን ክብሩ ላንተ ይሁን። ወዳጆቼ ኢየሱስ ክርስቶስ መስከራ እንደተቀበለ አውቃለሁ፣ አንብቤ ያለሁ ሰምቻለሁ፣ ነገር ግን ንስ አልገባውም የምትሉ ሰዎች ካላችሁ እኔ የምለውን ትላላችሁ። እግዚአብሔር ሆይ አመሰግንሃለሁ። ኢየሱስ ክርስቶስ ስለ እኔ ኃጢአት በመስቀል ላይ እንደተሰቀለ እንደሞተ ደሙን እንዳፈሰሰ ሰምቻለሁ። ኃጢአቴን ሁሉ ቀራንዮ መስቀል ላይ በፈሰሰው ደምህ አጥበህ አንጻኝ። ይቅር ስላልከኝ አመሰግንሃለሁ። በኢየሱስ ክርስቶስ ስም አሜን። ሁል ጊዜ እንደምንለው ወዳጆቼ ይህን ቃል የሰማችሁ እሳ የገባችሁ ሰዎች በአካባቢያችሁ ወዳለ ጤናማ ወደ የሆነ ቤተ ክርስቲያን ሄዳችሁ እንድትነግሩ እግዚአብሔር ይርዳችሁ። ስላደመጣችሁኝ አመሰግናለሁ። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ሥልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ እናንተ ጋር ነኝ። ማቴዎስ ወንጌል ምዕራፍ 28 ከቁጥር 18